ሰላም የተወደዳችሁ የኤችጂኤን ቤተሰቦች፣ የዕለቱን መረጃዎች ይዘንላችሁ መጥተናል። በቅድሚያም ርዕሰ ጉዳዮቹን እናስተዋውቃችሁ። የሱዳን ፈጥኖ ደራሽ ኃይል ትይዩ መንግስት መመስረቱን አወጀ። የአካባቢ ስብሰባ አልተሰበሰባችሁም በማለት የጸጉር ቤት ባለቤትን ከነደንበኛው የገደለው ግለሰብ በእስራት ተቀጣ። በጥንክራችን ተካቷል። ከፍተኛ ተፈላጊነት ያላቸውን በመቶዎች የሚቆጠሩ ጉንዳኖችን የሰረቁ ፍርድ ቤት ቀረቡ። የትና በማን ተሰረቁ የሚለውን በሰፊው እንዳስሷለን። የፌዴራል ቤቶች ኮርፖሬሽን የ3D ኮንስትራክሽን ቴክኖሎጂን ወደ ኢትዮጵያ ሊያስገባ ነው። ታዋቂው እግር ኳስ ተጫዋች ክርስቲያኖ ሮናልዶ ሊያገባ ነው። በየቀኑ ትኩስ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው የኤችጄን ዕለታዊ የመረጃ መርሃ ግብራችን ነው፣ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎችን ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። ውድ የኤችጂኤን ቤተሰቦች እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ እና ኮሜንት በማድረግ ቤተሰብ ይሁኑን እያለን ወደ መረጃዎቹ እናምራለን። ከፍተኛ ተፈላጊነት ያላቸው በመቶዎች የሚቆጠሩ ጉንዳኖችን የሰረቁት ግለሰቦች ፍርድ ቤት ቀረቡ። ከፍተኛ ተፈላጊነት ያላቸው እነዚህን ጉንዳኖች ሰርቀው ለማጓጓዝ ሲሞክሩ የተያዙት አራት ግለሰቦች ፍርድ ቤት ቀርበው ጥፋተኛ መሆናቸውን አምነዋል። የኬንያ የዱር እንስሳት ጥበቃ ተቋም እንደ አንበሳና ዝሆን ያሉ እንስሳትን ለመጠበቅ ቢቋቋምም ለጉንዳኖችም ከሌላ መስጠቱን በመጥቀስ የፍርድ ቤቱን ጉዳይ ትልቅ ነው ሲሉ አሞቃችቷል። በአፍሪካ የሚገኙትን እነዚህን አፍሪካን ሃርቨስተር ሀንት ተብለው የሚጠሩት ጉንዳኖች እያንዳንዳቸው በዩናይትድ ኪንግደም እስከ 170 ፓውንድ ይሸጣሉ። የኬንያ የዱር እንስሳት ጥበቃ ተቋም በህገ ወጥ መንገድ የሚዘዋወሩ እንስሳት እምብዛም የማይታወቁ እየሆኑ እንደመጡና ይህም አደገኛ መሆኑን ገልጿል። ተጠርጣሪዎቹ ለጉንዳኖቹ በተዘጋጀ የፕላስቲክ ቱቦ ውስጥ አስቀምጠዋቸው ነው የተያዙት። ጉንዳኖቹ እስከ ሁለት ወር ድረስ በዚህ ቱቦ ውስጥ መኖር ይችላሉም ተብሏል። ቱቦን በመደበቅ ከፀጥታ ኃይሎች ሰውረው ከሀገር ለማስወጣትም አቅደው ነበር። በመቶዎች የሚቆጠሩ ጉንዳኖች ቱቦ ውስጥ ገብተው በጨርቅ ተጠቅለው ተገኝቷል። የኬንያ የዱር እንስሳት ጥበቃ ተቋም ቃል አቀባይ ፖል ኡዶቶ ትክክለኛው የጉንዳኖቹ ቁጥር ገና አልታወቀም ብለዋል። ከአራቱ ተጠርጣሪዎች ሁለቱ የቤልጅየም አንደኛው የቪየትናም እና ሌላኛው ደግሞ የኬንያ ዜግነት አላቸው። ጉንዳኖቹ ወደ አውሮፓ ወይም ኤሲያ ነበር ለመውሰድ ተዘጋጅተው የነበረው ተብሏል። የጉንዳኖቹ ተፈላጊነት ከጊዜ ወደ ጊዜ እየጨመረ መጥቷል። ጉንዳኖቹ መኖሪያቸውን ሲያዘጋጁ ለማየት በሚል የሚገዟቸው ሰዎች እየተበራከቱ ነው። ይህ ጉንዳኖቹን የማከማቸት ሂደትም ፎርሚካሪየምስ ይባላል። በጣም ትልቅ መጠን ያላቸው ጉንዳኖች የበለጠ ተፈላጊነት እንዳላቸውም ተገልጿል። በኬንያ እነዚህ ጉንዳኖች በዓለም አቀፍ የብዛ ህይወት ጥበቃ ህግ ከለላ ይሰጣቸዋል፣ ከፍተኛ ቁጥጥርም ይደረግባቸዋል። የኬንያ የዱር እንስሳት ጥበቃ ተቋም ባወጣው መግለጫ የፍር ቤቶ ቤቱ ሂደት ኬንያ ህገ ወጥ የዱር እንስሳት ዝውውር ወንጀል ላይ ያላትን ጠንካራ አቋም ያሳያል ብለዋል። የፌዴራል ቤቶች ኮርፖሬሽን የስሪዲ ኮንስትራክሽን ቴክኖሎጂን ወደ ኢትዮጵያ ሊያስገባ ነው። የፌዴራል ቤቶች ኮርፖሬሽን የስሪዲ ኮንስትራክሽን ቴክኖሎጂን ወደ ሀገር ለማስገባት በዘርፉ እውቅናን ካተረፈው ከኦስትሪያው ግዙፍ የግንባታ ቴክኖሎጂ አቅራቢ ባውሚት ግሩፕ ከተባለው እውቅ ኩባንያ ጋር ስምምነት ላይ ደርሷል። የኮርፖሬሽኑ ዋና ስራ አስፈጻሚ ክቡር አቶ ረሻድ ከማል ኦስትሪያ ወፊንግ ከተማ አቅንተው ከግንባታ ቴክኖሎጂ አቅራቢ ኩባንያ ከፍተኛ የስራ ኃላፊዎች ጋር የስሪዲ ኮንስትራክሽን ፕሪንትን የፌዴራል ቤቶች ኮርፖሬሽን ተግባራዊ ለማድረግ በሚችልባቸው ጉዳዮች ላይም ምክክር አድርጓል። ክቡር አቶ ረሻድ ከማል ኮርፖሬሽኑ ለጀመረው ዘመናዊ የግንባታ ቴክኖሎጂ ማስፋትና ማላመድ ስትራቴጂ ትግበራ ተጨማሪ ተሞክሮ ለመቀመር በጀርመን ሙኒክ ከተማ በተሰናዳው የኮንስትራክሽን ማሽንና ቴክኖሎጂ ዓለም አቀፍ ኤግዚቢሽን ላይም ተሳትፏል። ኮርፖሬሽኑ ከዚህ በፊት የአልሙኒየም ፎርምወርክ የግንባታ ቴክኖሎጂን ኮቪድ ጋር በመሆን ከኮሪያ በማስመጣት በስፋት ጥቅም ላይ የዋለ ሲሆን የፕሪካስት የግንባታ ቴክኖሎጂን ከዋንኮ ኢታሊ ኩባንያ ጋር በመሆን ተግባራዊ ለማድረግም እየሰራ ነው። የአሁኑን ስምምነት ተከትሎ የስሪዲ ኮንስትራክሽን ፕሪንት የግንባታ ቴክኖሎጂ ኮርፖሬሽኑ ለሀገራችን የኮንስትራክሽን ኢንዱስትሪ ያስተዋወቀው ሶስተኛው ዘመናዊ የግንባታ ቴክኖሎጂ ለመሆን ያስችለዋል ተብሎ ይጠበቃል። የስሪዲ የኮንስትራክሽን ፕሪንት በአውሮፓና የኤሲያ ሀገራት ከቅርብ ጊዜ ወዲህ በስፋት ጥቅም ላይ እየዋለ ሲሆን በአፍሪካም በማላዊና ኬንያ ጥቅም ላይ ውሎ ውጤታማነቱ ተረጋግጧል። በሀገራችንም አሁን ላይ እያደገ የመጣውን ዘመናዊ የግንባታ ቴክኖሎጂ ፍላጎትና ና በኮንስትራክሽን ዘርፉ የሚታየውን የግንባታ ቴክኖሎጂ አቅርቦት ክፍተት ለመሙላት ከኦስትሪያው በውሚት ግሩፕ ኩባንያ ጋር የተደረገው ስምምነት ከፍተኛ ሚና ይኖረዋል ተብሎ ታምኖበታል። የ3ዲ ኮንስትራክሽን ፕሪንት ከተለመደው የግንባታ ዘዴ ጋር ሲነጻጸር የግንባታ ወጪን ከግማሽ በላይ የሚቀንስና ውስብስብ አርክቴክቸራል የቤት ዲዛይኖችን ተግባራዊ ለማድረግ የሚያስችል ቴክኖሎጂ እንደሆነም ተገልጿል። ቴክኖሎጂው 98 በመቶ የሚሆነው ግብአት ከሀገር ውስጥም የሚጠቀም ሲሆን ግዙፍ የመኖሪያ ቤት ግንባታዎችና የኮንስትራክሽን ፕሮጀክቶችን በወራት ዕድሜ ለማጠናቀቅ የሚያስችል ነው። የመኖሪያ ቤት ቪላዎችን ደግሞ ከአንድ ቀን ባነሰ ጊዜ መገንባት የሚያስችል እንደሆነም ታውቋል። ከፍተኛ የህዝብ ቁጥር ባላቸው የአዲስ አበባ ከተማና የሀገራችን ትልልቅ ከተሞች በፍጥነት በጥራትና በተመጣጣኝ ዋጋ የመኖሪያ ቤትን ማቅረብ የሚያስችል በመሆኑ የስሪዲ ኮንስትራክሽን ፕሪንት የግንባታ ቴክኖሎጂን በሀገራችን የመኖሪያ ቤት አቅርቦት ላይ አዲስ አብዮት ሊፈጥር እንደሚችልም ይጠበቃል። ቴክኖሎጂውን ወደ ኢትዮጵያ ለማምጣት የሚደረገውን ጥረትም በአውሚት ግሩፕ ለኮርፖሬሽኑ በቀጥታ ድጋፍ የሚያደርግና በትብብር የሚሰራም ይሆናል። በተጨማሪም በኮርፖሬሽኑ ዋና ስራ አስፈጻሚው የሚመራው የኮርፖሬሽኑ ልኡክ በኮንስትራክሽን ፕሮጀክቶችና ሀብት አስተዳደር ረገድ በታዋቂው ዓለም አቀፍ ኩባንያ ሎሆበር አሶሴትስ እየተከናወነ ያለውን ጥናት ያለበትን ደረጃ በሙኒክ ከተካሄደው ኤግዚቢሽን ጎን ለጎን ምልከታና ውይይት አድርጓል። በጀርመን ሙኒክ ከተማ የተዘጋጀው በውማ 2025 ዓለም አቀፍ ኤግዚቢሽን ላይ ከ57 አገራት የተውጣጡ ከ6000 በላይ ተሳታፊዎችና ና ከ3000 በላይ ኩባንያዎች የኮንስትራክሽን ቴክኖሎጂ ፈጠራን ለእይታና ለግብአት ማቅረባቸው ተመላክቷል። የዓለማችን ኮከቡ የእግር ኳስ ተጫዋች ክሪስቲያኖ ሮናልዶ ሊያገባ ነው። ክርስቲያኖ ሮናልዶ ለ9 ዓመታት በእጮኝነት ያቆያትን ጆርጂኒያ ሮድሪጌዝ ለማግባት በዝግጅት ላይ መሆኑ ተሰምቷል። ጥንዶቹ ከ2016 ጀምሮ አብሮ የኖሩ ሲሆን ሁለት ሴት ልጆቻቸውን አላና እና ቤላን ወልደዋል። እንዲሁም ጆርጂኒያ ጁኒየርን ጨምሮ የሶስት ሌሎች ልጆች የእንጀራ እናት ናት። ነገር ግን እስካሁን ድረስ ጋብቻ አልነበራቸውም። ሮናልዶ ይፋዊ ጋብቻውን ሊፈጽም ነው እየተባለ ባለበት በዚህ ሰዓት ጆርጂኒያ በኢንስታግራም ገጿ የሚያማምሩ ውድ ቀለበቶችን ስትመርጥ የሚያሳይ ምስል ለቃለች። ቶክ ስፖርት እንዳስነበበው ከሆነ የዘጠኝ ዓመት የእጮኝነት ዘመን ሊያበቃ የተቃረበ ይመስላል ብሏል። የአካባቢ ስብሰባ አልተሰበሰባችሁም በማለት የጸጉር ቤት ባለቤትን ከነ ደንበኛው የገደለው ግለሰብ በእስራት ተቀጣ። በአርሲ ዞን ጀጁ ወረዳ አለጋ ዱሬታ ቀበሌ አዲሱ ገበያ ሀሰን ኑር የተባለ የ25 ዓመት ወጣት የወንዱ የጸጉር ቤት ከፍቶ በመስራት ይተዳደር እንደነበር ተገልጿል። ታኅሣሥ 14 ቀን 2017 ዓ ም ከጠዋቱ አራት ሰዓት ላይ የነዋሪዎች ስብሰባ ነበር። በርካቶች ስራቸውን አቁመው ስብሰባ ወደ ተዘጋጀበት ስፍራ እንዲሄዱ የቀበሌው ጽህፈት ቤት ሰራተኞች በየአቅጣጫው እየቀሰቀሱ እንደነበር የአርሲ ዞን ፖሊስ ዋና መምሪያ የወንጀል ምርመራ የተለያዩ ወንጀሎች ምርመራ ንዑስ ክፍል ኃላፊ ኢንስፔክተር አሸናፊ እንዳለ ለብስራት ሬዲዮ ተናግረዋል። በዚህ ጊዜም በሐሰን ኑር ጸጉር ቤት የ35 ዓመትና የሁለት ልጆች አባት የሆነው ደንበኛ ጸጉሩን እየተስተካከለ ነበር። ታዲያ መሐመድ አሚን የተባለ ታጣቂ ሐሰን ጸጉር ቤቱን ዘግቶ ወደ ስብሰባ ቦታው እንዲሄድ ትዕዛዝ ሰጥቶ ለተመሳሳይ ሥራ ወደ ሌላ ቦታ ይሄዳል። ከግማሽ ሰዓት በኋላ መሐመድ አሚን ሲመለስ ሐሰን በጸጉር ማስተካከሉ ሥራ ላይ ሲያገኘው ትዕዛዝ የማታከብሩት ንቀት ነው በሚል በመካከላቸው ግጭት ይፈጠራል። በዚህም መሐመድ የታጠቀውን መሳሪያ በማቀባበል ሶስት ጥይት ሲተኩስ የጸጉር ቤት ባለቤቱን የተተኮሰው አንድ ጥይት ደረቱን በመምታት ወዲያውኑ ህይወቱ ሲያልፍ ጸጉር የሚስተካከለው ሰው ደግሞ ጉዳት ደርሶበት ሆስፒታል ገብቶ ጥር 14 ቀን 2017 ዓ ም ህይወቱ አልፏል። ፖሊስ በወቅቱ በስፍራው ደርሶ መሐመድ አሚን ከታጠቀው የጦር መሳሪያ ጋር በቁጥጥር ስር ውሎ የምርመራ ስራውን ሲያጠናክር፣ የድርጊቱ ፈጻሚ አሚን ከድር በሰጠው ቃል በወቅቱ ልቋቋመው የማልችለው ፀያፍ ነገር ተናገሩኝ፣ ስሜትን መቆጣጠር አቃተኝ፣ መሳሪያውን አውቶማቲክ ላይ ነበረ፣ ሁለቱንም መታዋቸው በማለት ቃሉን ይሰጣል። ፖሊስም የሟቾችን አስክሬም በማስመርመር በተገኘው የአስክሬም ምርመራ ውጤት እንዲሁም በተለያዩ ማስረጃዎች በተከሳሽ የእምነት ቃል በማጠናከር የምርመራ መዝገቡን አጠናቆ ለአቃቤ ህግ ይልካል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 531 ህዝባር 1 መሰረት በከባድ የሰው መግደል ወንጀል ክስ ይመሰርታል። ክስም ሲከታተል የቆየው የአርሲ ዞን ከፍተኛ ፍርድ ቤት መጋቢት 28 ቀን 2017 ዓ ም በዋለው ችሎት ተከሳሽ በከባድ የሰው መግደል ወንጀል ተከሶ በ21 ዓመት እስራት እንዲቀጣ የተወሰነበት መሆኑን ኢንስፔክተር አሸናፊ እንዳለ ለብስራት ሬዲዮ ተናግረዋል። የሱዳን ፈጥኖ ደራሽ ኃይል ትይዩ መንግስት መመስረቱን አወጀ። የሱዳን ፈጥኖ ደራሽ ኃይል ወታደራዊውን መንግስት የሚገዳደር ትይዩ መንግስት መመስረቱን አስታውቋል። በሱዳን ፈጥኖ ደራሽ ኃይል አር ኤስ ኤፍ እና በአገሪቱ ወታደራዊ ኃይል መካከል የተከሰተው ግጭት ሁለት ዓመታትን ያስቆጠረ ሲሆን በሱዳን ያለው ሰብአዊ ቀውስም በዓለም ግዙፉ ነው ተብሏል። የፈጥኖ ደራሽ ኃይሉ መሪ ሙሐመድ ሀምዳን ወይንም ሄሜቲ እንደጋሎ እንዳሉት ቡድናቸው ብቸኛው ለሱዳን የሚበጅ ወደፊትን እየፈጠረ ያለ ኃይል ነው ብለዋል። ይህ መግለጫ ይፋ የሆነው የሱዳን ጦርነት ሁለተኛ ዓመትን በማስመልከት በለንደን ከፍተኛ ጉባኤ እየተካሄደ ባለበት ወቅት ነው። በዚህ ጉባኤ ላይ የተገኙት የዩናይትድ ኪንግደም ውጭ ጉዳይ ሚኒስትር ዴቪድ ላሚ የሰላም መንገድ እንዲፈጠርም ጠይቋል። የሱዳን የጦር የፈጥኖ ደራሹ መቀመጫ የሆኖ ከአልፋሽር ከተማ ወጣ ብለው የሚገኙ ቦታዎችን በቦምብ ማጥቃቱም ተሰምቷል። ይህም በሺዎች የሚቆጠሩ ዜጎች ዘምዘም የስደተኛ መጠለያን ጥለው እንዲሸሹም አድርጓል። ሜቲ እንዳሉት ፈጥኖ ደራሽ ኃይሉ እየገነባ ያለው የሕግ የበላይነትን እንጂ በግለሰቦች የሚመራ ሀገርን አይደለም ብለዋል። እኛ የበላይነትን ሳይሆን አንድነትን የምንፈልገው የትኛውም ብሔር ክልል አሊያም ደግሞ ሃይማኖት ከሱዳናዊ ማንነት የበለጠ ቦታ ሊኖረው ይገባል ብለን አናምንም፣ ይላል በቴሌግራም የለቀቁት መግለጫ። አክለውም መንግስታቸው በፈጥኖ ደራሽ ኃይል ቁጥጥር ስር ላሉ ቦታዎች ብቻ ሳይሆን ለመላው ሀገሪቱ ትምህርት እና ጤና አገልግሎትን የመሳሰሉትን መሰረታዊያንን እንደሚያሟላም ተናግረዋል። አርሴፍ በቅርቡ ባደረሳቸው ጥቃቶች 400 ሰዎች መገደላቸውን የተባበሩ መንግስታት ከታማኝ ምንጮች መረጃ ማግኘቱን አስታውቋል። ሁለት ዓመት በሞላው የሱዳን የእርስ በእርስ ጦርነት የአገሪቱ ጦርና የፈጥኖ ደራሽ ኃይሉ ዘር ማጥፋትና ጅምላ ወሲባዊ ጥቃትን ጨምሮ የጦር ወንጀል በማድረስም ይወቀሳሉ። ሄሜቲና የሱዳን ጦር መሪ ጄኔራል አብዱል ፈታ አልቡርሃን ከአውሮፓ ሚያዝያ 15 2023 ጀምሮ ነው በሥልጣን ሽኩቻ ምክንያት ያወጁት ጦርነት 150000 ሰዎችን ሲቀጥፍ ከ12 ሚሊዮን በላይ ሰዎች እንዲፈናቀሉም ምክንያት ሆኗል። በቅርቡ በሰሜን ዳርፉር ዋና ከተማ ዘገባ አልፋ ሽር በተደረገ ግጭት በ10 ሺዎች የሚቆጠሩ ሰላማዊ ዜጎች ከዘምዘም የስደተኛ መጠለያ ጣቢያ ተፈናቅሏል። ዜጎቹ በእግር 7 ኪሎ ሜትር ተጉዘው ወደ ታዊላ ከተማ ማቅናታቸውን ዓለም አቀፉ የድንበር አልባ ዶክተሮች ማህበር አስታውቋል። በርካቶች ታዊላ እስኪደርሱ አንድም ፈሳሽ ያለመውሰዳቸው እንዲሁም የተወሰኑ ሕጻናት በውሃ ጥማት ምክንያት መሞታቸው ተዘግቧል። የሰብአዊ ተራዶ ድርጅቶች ምግብና መድኃኒት ማለፍ ባለመቻሉ በአልፋሽር አካባቢ በጊዜያዊ መጠለያ ጣቢያዎች የሚገኙ 700 ሺህ ሰዎች ለረሃብ ተጋልጠዋል ይላሉ ማክሰኞ በተካሄደው ጉባኤም ዩናይትድ ኪንግደም 120 ሚሊዮን ፓውንድ የሚያወጣ የምግብና የመድኃኒት እርዳታ ለማድረግ ቃል ገብታለች በርካቶች በሱዳን ጉዳይ ተስፋ ቆርጠዋል ይህ ትክክል አይደለም ሰላማዊ ዜጎች ሲታረዱ ጨቅላዎች ሳይቀሩ ለወሲባዊ ጥቃት ሲጋለጡ እንዲሁም ብዙዎች የረሃብ አደጋ ላይ ሆነው እያየን እንዳላየን መሆን አንችልም ሲሉ የውጭ ጉዳይ ሚኒስትሩ ላሚ ተናግረዋል። ውድ የኤችጂኤም ቤተሰቦች ለሰዓቱ ያዘንላችሁ መረጃ እኝን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን።